ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 19 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርብናል። የንቅናቄው አመራር ዶክተር ዳንኤል ባህር ዳር ላይ ሲታሰር በኢትዮጵያ የጤና ባለሙያዎች እንግልት እንዲቆም ተጠይቋል። በክልሉ ያለው ውጊያና ስቦ ማስገዳት ተጠናክሮ እንደቀጠለ ነው። በርካታ ኃይሎች ፋኖን ተቀላቅለዋል። ውጊያውም ቀጥለዋል። ከአብይ አህመድ ጋር እመክራለሁ ያሉት ታደሰ ወረደ ወደ ጦርነት ስለመግባት አለመግባታቸው ተናግረዋል። እርዳታ የሚሰጠው የዓለም የምግብ ፕሮግራም በትግራይ እና በሶማሌ ክልሎች የሚገኙ ሁለት ቢሮዎችን ሊዘጋ ነው ተብለዋል። አሜሪካ ወደ ጦርነቱ የገባችው እስራኤል ሙሉ በሙሉ እንደምትወድም ስለገባት ነው ሲሉ የኢራኑ ጠቅላይ መሪ ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ ነው የንቅናቄው አመራር ዶክተር ዳንኤል ባህር ዳር ላይ ሲታሰር በኢትዮጵያ የጤና ባለሙያዎች እንግልት እንዲቆም ተጠየቀ። የኢትዮጵያ ጤና ሰራተኞች እንግልት መቆም አለበት ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ዩማን ራይትስ ዎች የጠየቀ ሲሆን ዶክተር ዳንኤል ፈንታነ በባህር ዳር ከተማ መታሰሩ ተሰምቷል። የኢትዮጵያ ባለስልጣናት የጤና ሰራተኞቻቸውን እንግልት ማቆም አለባቸው ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ዛሬ ይፋ ባደረገው መግለጫ አስታውቋል። ባለፈው ግንቦት ወር በሀገር አቀፍ ደረጃ በህዝቡ ሆስፒታሎችና በጤና ትምህርት ተቋማት አስቸኳይ ያልሆነ አገልግሎት እንዲቋረጥ ባደረገው የስራ ማቆም አድማ ላይ በመሳተፋቸው 47 የጤና ጥበቃ ሰራተኞች መታሰራቸውን ፖሊስ አስታውቋል። አንድ የኢንተርኔት የጤና ጥበቃ ሰራተኞች ቡድን ከግንቦት መጀመሪያ እስከ ሰኔ መጀመሪያ ድረስ 148 የጤና ጥበቃ ሰራተኞች ኢትዮጵያ ውስጥ መታሰራቸውን ለሰባዊ መብት ተከራካሪው ድርጅት ለሂዩማን ራይትስ ዎች አሳውቆ ነበር ተብሏል። የዓለም አቀፉ የሰባዊ መብት ተከራካሪ ድርጅት የአፍሪቃ ምክትል ዳይሬክተር ላቲቲያ ባደር በሰጡት መግለጫ የኢትዮጵያ መንግስት የጤና ጥበቃ ሰራተኞቹ ስራቸውንና ደህንነታቸውን በተመለከተ ለሚሰማቸው ስጋት ምላሽ ከመስጠት ይልቅ ጨቋኝ ዘዴዎችን መጠቀም መርጧል ብለዋል። መንግስት የኢትዮጵያ የጤና ባለሙያዎች ማህበር ላይ የተጣለውን እገዳ እንዲያነሳና የጤና ጥበቃ ሰራተኞችን ማጥቃት እንዲያቆም ሲሉም ላቲቲያ ባደ አክለዋል። ይህ በእንዲ እንዳለ የኢትዮጵያ ጤና ባለሙያዎች ንቅናቄ ንቁ ተሳታፊ እና የባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀንና ጽንስ ስፔሻሊቲ ዶክተር ዳንኤል ፈንታነ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉ ተሰምተዋል። ዶክተር ዳንኤል የታሰረው ትናንት ረቡዕ ሰኔ 18 2017 በጸጥታ ኃይሎች በቁጥጥር ስር ከዋለ በኋላ እንደሆነ ታውቋል። ዶክተር ዳንኤል የታሰረው የጤና ባለሙያዎች የተሻሻለ ክፍያ፣ የተሻለ የስራ ሁኔታና ሌሎች ጥያቄዎቻቸው እንዲመለስላቸው ከግንቦት አራት ጀምሮ ሀገር አቀፍ የስራ ማቆም አድማ ማድረጉን ተከትሎ እንደሆነ የቅርብ ባልደረቦቹ ተናግረዋል። በክልሉ ያለው ውጊያና ስቦ ማስገዳት ተጠናክሮ እንደቀጠለ ነው። አፋብሃ በጎጃም ቀጠና ያቀረበውን ጥሪ በመቀበል በርካታ የአገዛዙ ሰራዊት አባላት ወደ የአፋብሃ አንደኛ ክፍለ ጦርን እየተቀላቀሉ ነው። በዛሬው ዕለት ከአድማ ብተና ተቋም አንደኛ ክፍለ ጦርን የተቀላቀሉ አባላትም የአገዛዙ ጦር አባላት መሆናቸው ታውቀዋል። እነሱም አበበ ተሰማ፣ ከፍ ያለው ጌታውና ክንድ የወርቁ የባህር ዳር ብርጌድን ተቀላቅለዋል። በሌላ በኩል ሞርተር ምድብተኛው ወደ መዝገብ ጮቄ ብርጌድ ተቀላቅለዋል። በሌላ በኩል ኢንስፔክተር ዘላለም ሰልፍን ጥላውን የተባለ ለብዙ ዓመታት የደብረ ኤልያስ የፖሊስ አዛዥ ሆኖ የሰራውና አሁንም ያገዛዙ ዋና ሰው በመሆን መነኮሳትን ያስገደለ ወጣቶችን ያስጨፈጨፈው ግለሰብ በፋኖ እርምጃ ተወስዶበታል። በዛሬው ዕለት ማለትም ሰኔ 19 2017 ዓ ም ከረፋዱ አምስት ሰዓት ገደማ በደብረ ማርቆስ ከተማ ሙሉ ሆቴል አካባቢ ፋኖች በሰሩት ኦፕሬሽን እርምጃ ተወስዶበታል። ይህ በእንዲህ እንዳለ አፋብሃ ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ከልጫ እስከ ገላውዲዮስ እና አርብ ገበያ ባደረገው ውጊያ ጣና ገላውዲዮስ ክፍለ ጦር ተወርዋሪ ተግባሪ ክፍለ ጦርን ለማገዝ ከግላውዲዮስ ቴሌ እስከ ሽሜ ማርያም እና ጎሃ ድረስ አውደውጊያ ፈጽመዋል። የአገዛዙ ወታደሮችም ኢላማውን ያልጠበቀ ከባድ መሳሪያ ተኩሰዋል። በሌላ በኩል የብልጽግናው አገዛዝ ራያ ቆቦ፣ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን በመድፍ አውድመዋል። የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት አገዛዙ ዛሬ ራያ ቆቦ ጮቢ በር በተጠመደ መድፍ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደ ባ ፈጽመዋል። በዚህም ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያንን ሙሉ ለሙሉ አውድመዋል። ከአብይ አህመድ ጋር እመክራለሁ ያሉት ታደሰ ወረደ ወደ ጦርነት የምንገባበት ምክንያት የለም ሲሉ ተናገሩ። ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ አልተመለሱም ባሏቸው የፕሪቶሪያ የሰላም ስምምነቶች ዙሪያ ከአብይ አህመድ ጋር እንደሚመክሩ ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ በዩኤንፒ የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ሚኒስትር ቱርባን ሳል ከተመራው የልዑካን ቡድን ጋር በክልሉ ወቅታዊ ሁኔታና በፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ተወያይተዋል። ፕሬዚዳንት ታደሰ በፕሪቶሪያ የሰላም ስምምነት ትግበራ ዙሪያ የሚመሩት አስተዳደር ከፌዴራል መንግስት ጋር ፖለቲካዊ ውይይት እንዲደረግ እንደሚፈልጉ ተናግረዋል። ግጭቱን ለማስቆም እና ዘላቂ ሰላም በማረጋገጥ ረገድ የፕሪቶሪያ የሰላም ስምምነት ስኬታማ ስምምነት መሆኑን ያነሱት ፕሬዚዳንቱ የተፈናቀሉትን በመመለስና የትግራይን ሉዋላዊነት ከማስከበር አንጻር በፌዴራል መንግስት በኩል ትልቅ ክፍተት እንዳለ ጠቁመዋል። አክለውም የቀድሞ ታጣቂዎችን ትጥቅ በማስፈታት እና የታድሰ ስልጠና በመስጠት ወደ ማህበረሰቡ በ በመመለስ ረገድ እንዲሁም የተሰናበቱትን በማቋቋም ረገድ ክፍተት መኖሩን ገልጸዋል። የተሰናበቱትን ለማቋቋም የሚያስችል ድጋፍ እንዳልተገኘ ያነሱት ሌተናል ጀኔራሉ ጡረታ የወጡ ታጣቂዎችን መደገፍ አለመቻሉን አንስተዋል። ዓለም አቀፉ ማህበረሰብ የገባውን ቃል እንዲፈጽም ጥሪ አቅርበዋል። ዳግም ወደ ጦርነት የምንገባበት ምንም ዓይነት ምክንያት የለም ያሉት ፕሬዚዳንቱ የተፈናቀሉ ዜጎችን ለመመለስና በሌሎች ኃይሎች ተይዘዋል ያሏቸውን የክልሉን ቦታዎች ለማስመለስ ከነ አብይ አህመድ ጋር በቅርበት መስራት እንደሚያስፈልግ ተጠቅመዋል ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በእነዚህ አጀንዳዎች ላይ እንደሚመክሩም አንስተዋል። ሌላኛው ሌተናል ጀኔራሉ ያነሱት የህወት ከምርጫ ቦርድ መታገድ ጉዳይ ሲሆን በዚህ ዙሪያ ያሉ ችግሮችን በፖለቲካዊ መንገድ መፍታት እንደሚያስፈልግም ማንሳታቸውን ጽፈት ቤታቸው አስታውቀዋል። ይህ እንዳለ በትግራይ ክልል ባለስልጣናት በኩል ሰሞኑን መነጋገሪያ የሆነው ጉዳይ የአቶ ጌታቸው ረዳ ሁመራ ከተማ መጓዝ ሲሆን ከዚያ በኋላ የተለያዩ ሀሳቦች ተሰንዝረዋል። ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አቶ አሸተ ደምለው ለእውነተኛ ውይይት ዝግጁ ነን ሲሉ ተናግረዋል። አቶ አሸተ ደምለው ከጦርነት የሚገኝ ትርፍ ባለመኖሩ ለሰላማዊ ውይይትና ለእውነተኛ ንግግር በራችን ክፍት ነው ሲሉ ለጀርመን ድምፅ ተናግረዋል። ዋና አስተዳዳሪው አክለውም በአካባቢው የማንነትና የወሰን ጥያቄ እንጂ የመልካም አስተዳደር ችግር እንደሌለ ሁሉም ሊያውቀው ይገባል ሲሉም አክለዋል። እርዳታ የሚሰጠው የዓለም የምግብ ፕሮግራም በትግራይ እና በሶማሌ ክልሎች የሚገኙ ሁለት ቢሮዎቹን ሊዘጋ ነው ተባለ። የመንግስታቱ ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብ ትግራይ በምትገኘው የሽሬ ከተማ የሚገኘውን ቢሮን በሰኔ ወር መጨረሻ እንደሚዘጋ አስታውቋል። የዓለም የምግብ ፕሮግራም በትግራይ ክልል ከሚገኙ ተፈናቃዮች መካከል ከፍተኛ ቁጥር ያለውን የምታስተናግደው ሽሬ የሚገኘውን ቢሮን በሰኔ ወር ለመዝጋት የተገደደው ከበጀት እጥረት በተጨማሪ አሰራርን መልሼ ለማዋቀር በሚል መሆኑን አስታውቋል ፕሮግራም የትግራይ አካባቢ ጽህፈት ቤት ኃላፊ ሌቫን ቻቹዋ የሽሬ ጽህፈት ቤታችንን እየዘጋን ነው ሲሉ ለአዲስ ስታንዳርድ ገልጸው ነገር ግን የመቀሌ ቢሮችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችንን ማከናወን እንቀጥላለን ብለዋል። የእርዳታ ምግብ የማከፋፈሉን ኃላፊነቶች በዩኤስ የገንዘብ ድጋፍ ለሚንቀሳቀሰው መንግስታዊ ያልሆኑ ድርጅቶች ጥምረት ለጋራ የአደጋ ጊዜ ኦፕሬሽን መስጠቱን የጠቆሙት ኃላፊው ተቋማቸው የዓለም የምግብ ፕሮግራም የተመጣጠነ ምግብ የማቅረብ የትምህርት ቤት ምገባና መልሶ ማቋቋም ላይ ያተኮሩ ፕሮጀክቶችን ግን የማከናወን ተግባሩን እንደሚቀጥል ገልጸዋል። የፕሮግራሙ የሽሬ ቢሮ በሰኔ ወር መጨረሻ የመዝጋቱ ውሳኔ የተደረሰው በተያዘው ዓመት 2017 ዓ ም መጀመሪያ ከመንግስትና ከለጋሾች ጋር በመስማማት በትግራይ አማራና አፋር የተካሄደውን የምግብ እርዳታ አቅርቦት በመንግስታዊ ያልሆኑ ድርጅቶች ጥምረት በኩል እንዲከወን መደረሱን ተከትሎ ነው ሲሉ የዓለም የምግብ ፕሮግራም ኢትዮጵያ ቃል አቀባይ ክሌር ኔቪል ለአዲስ ስታንዳርድ አስታውቀዋል። በሰሜን ኢትዮጵያ ጦርነት ከመካ ከተካሄዱ ከ2013 ዓ ም በፊት የሰብአዊ እርዳታ አቅርቦቶች ይከናወኑ የነበረው በመንግስታዊ ያልሆኑ ድርጅቶች ጥምረት በኩል መሆኑን ያስታወሱት ቃል አቀባይዋ የዓለም የምግብ ፕሮግራም ሰፊ የሎጂስቲክስ አቅምና የአደጋ ጊዜ እውቀት ያላቸው ባለሙያዎች ስላሉት በወቅቱ ከ2014 ዓ ም ጀምሮ የስራውን ሸክም ተቀብሎ ሲሰራ ነበር ብለዋል። ስራዎቹን መልሶ ለጥምረቱ የማስረከቡ ሂደት በሰኔ ወር ለኢሮፓውያን አቆጣጠር 205 ይጠናቀቃል ሲሉ ገልጸዋል። የሽሬ ቢሮችን የተዘጋው የእኛን የስራ ኃይል አሁን ካለንበት የ ስራ አፈጻጸማችን መጠንና ስፋት ጋር ለማጣጣም አስፈላጊ እርምጃ በመሆኑ ነው ሲሉ ቃል አቀባይዋ ገልጸዋል። በቅርቡ ከሚዘጋው የዓለም የምግብ ፕሮግራም የሽሬ ቢሮ በተጨማሪ በሶማሌ ክልል ቀብሪ ድሃር የሚገኘውን ቢሮውን እንደሚዘጋ ክሌር መናገራቸውን ዘገባ አክሏል። አሜሪካ ወደ ጦርነቱ የገባችው እስራኤል ሙሉ በሙሉ እንደምትወድም ስለገባት ነው ሲሉ የኢራኑ ጠቅላይ መሪ ተናገሩ። የኢራኑ ጠቅላይ መሪ አያቶላ አልሃሚኒ የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክሌር ጋር የተገናኘ አይደለም ሲሉም ተናግረዋል። አያቶላ አልሃሚኒ ከጦርነቱ በኋላ ለኢራን ሕዝብ ባስተላለፉት መልእክት ሀገራችን አሸንፋለች፣ እንኳን ደስ አላችሁ ብለዋል። ጦርነቱን በተመለከተ ማብራሪያ የሰጡት መሪው አሜሪካ ወደ ጦርነቱ የገባችበት ምክንያት እስራኤል ሙሉ በሙሉ እንደምትወድም ስለተረዳች ነው ሲሉ ገልጸዋል። እስራኤል የኢራንን ሚሳይል መቋቋም አልቻለችም ያሉት ሀሚኒ የኒክሌር ፕሮግራሙ ይቀጥላል ሲሉ ተናግረዋል። ጠቅላይ መሪው አክለውም አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒክሌር ማበልጸግ ጋር ፍጹም ግንኙነት የለውም ብለዋል። በተጨማሪም አንድ ቀን ስለ ሰባዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዛ ደግሞ ኒክሌር፣ በመቀጠል ደግሞ ሚሳይሎች ያነሳሉ ሲሉ አሜሪካን ተችተዋል። ከሳምንት በኋላ የታዩት የኢራን መሪ ሁልጊዜም ቢሆን ፍላጎታቸው ኢራን እጇን እንድትሰጥ ነው ብለዋል። ጨምረውም አሜሪካ በኢራን ኒክሌር ይዞ ቦታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ያሉ ሲሆን የፈጸመችውን ጥቃት አጋነዋለች ሲሉ ተደምጠዋል። በመሪው ወቀሳ የቀረበባት አሜሪካ በመካከለኛው ምስራቅ ባላት ተሳትፎ ምክንያት መላው አሜሪካ የሚገኙ ባለስልጣናት ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው ተሰምተዋል። ስጋቱን ተከትሎ ፕሬዚዳንት ትራምፕ ሰነድ አልባ ዜጎችን ከሀገር ለማስወጣት በሚወስዱት እርምጃ ላይ ይሰሩ የነበረ አንዳንድ የኤፍቢአይ ባልደረቦችን በጸረ ሽብርተኝነት ላይ ትኩረታቸውን እንዲያጠናክሩ ማድረጋቸው ተሰምተዋል። ይህን ተከትሎ አሜሪካ በሀገሯ ውስጥ የሚገኙ 11 ኢራናውያንን በቁጥጥር ስር ያዋሉ ሲሆን ግለሰቦቹ ከኢራን ወታደራዊ ተወካዮች ጋር ግንኙነት ነበራቸው ተብሏል። እስራኤልና ኢራን ጦርነቱን አሸንፈናል እያሉ ባሉበት በዚህ ወቅት የአሜሪካ መከላከያ ሚኒስትር በተፈጸመው ጥቃት የኢራንን የኑክሌር አቅምን ሙሉ በሙሉ ያወደመ ነው ሲል ገልጸዋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸዋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።